እስራኤል ራይዚንግ ላይን ስትል ስያሜ በሰጠችው የጦር ዘመቻ የኢራንን ቁልፍ የሚባሉ የጦር መሣሪያዎች የኒውክሊየር ሳይንቲስቶችን ስትገድል በርካታም የኒውክሊየር ጣቢያዎች የጥቃት ኢላማ ሆኑ። ኢራንም በርካታ ሚሳኤሎችን በማስወንጨፍ የአፀፋ ምላሽ ሰጠች። በርካታ ንፁሐን ተገደሉ። የኢራን ሚሳኤል የማዕከላዊ የኃይል ማመንጫ ጣቢያን አወደመው። በዚህ ግጭት በጣም መጥፎቹ ሁኔታዎች የትኞቹ የሆኑ እንመልከታቸው። አንደኛው አሜሪካ ወደ ግጭቱ ብትገባስ? አሜሪካ ምንም እንኳን እጇ እንደሌለበት በዚህ ጥቃት ብታስተባብልም ኢራን የአሜሪካ ኃይሎች የእስራኤልን ጥቃቶች እንደደገፉና ቢያንስ በዘዴ እንደሚደግፉ በግልጽ ታምናለች። ኢራን በመካከለኛው ምስራቅ ያሉ የአሜሪካን ኢላማዎችን ልትመታ ትችላለች። ላብነትም በኢራቅ ውስጥ ያሉ ልዩ የኃይል ካምፖች፣ በባህረ ሰላጤው ላይ ወታደራዊ ካምፖችና በአካባቢው ያሉ የዲፕሎማቲክ ሚስዮኖች የጥቃቱ ኢላማ ይሆናሉ። ኢራን የምታስታጥቃቸው እንደ ሐማስና ሂዝቦላ ያሉ ቡድኖች አቅማቸው በጣም እየቀነሰ ሊሆን ይችላል። ነገር ግን በኢራቅ ውስጥ ያሉ ደጋፊ ታጣቂዎቻቸው እጃቸውን አጣጥፈው አይቀመጡም። አሜሪካ እንደዚህ አይነት ጥቃቶች ሊኖሩ እንደሚችሉ አስቀድማ በመስጋት አንዳንድ ሰራተኞቿን አስወጥታለች። ዩናይትድ ስቴትስ ኢራን በአሜሪካ ኢላማዎች ላይ የምታደርሰው ጥቃት የሚያስከትለውን መዘዝ በጥብቅም አስጠንቀቃለች። በቴልአቪቭ ወይም በሌላ ቦታ አንድ አሜሪካዊ ዜጋ ቢገደል ምን ሊፈጠር ይችላል? ይህ ከሆነ ዶናልድ ትራምፕ እርምጃ ለመውሰድ ሊገደዱ ይችላሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁም ዩናይትድ ስቴትስ ኢራንን እንዲያሸንፉ እንዲረዷት ለማድረግ ይፈልጋሉ በሚል ሲወነጀሉ ቆይተዋል። ወታደራዊ ተንታኞች እንደሚሉት የኢራንን የኒውክሌር ፋሲሊቲዎች ዘልቀው ሊገቡ የሚችሉት በተለይም የፎርዶ ቦምቦችና ቦንከር ፈንጂዎች አሜሪካ ብቻ እንዳላት ይታወቃል። ትራምፕ በምርጫ ሳቸው ምንም እንኳን በመካከለኛው ምስራቅ ዘላለማዊ የሚባሉ ጦርነቶች እንደማይኖሩ ቃል ቢገቡም ይህ ነገር መቀጠሉ ግን አጠራጣሪ ያደርገዋል። በተመሳሳይ በርካታ ሪፐብሊካኖች እና የእስራኤል መንግስት በትሔራን የአገዛዝ ለውጥ መፈለጋቸው ጊዜው አሁን ነው የሚለውን አመለካከት ይደግፋሉ። ነገር ግን አሜሪካም ንቁ ተዋጊ ብትሆን ለረጅም ጊዜ ሊጎዳት የሚችል ትልቅ ኪሳራን ይዞ ይመጣል ተብሎ ይታመናል። ኢራን የእስራኤልን ወታደራዊ ጥበቃና ሌሎች ኢላማዎችን መጉዳት ካልቻለች ሚሳኤሎቿ በገልፍ ሀገራት ለስለላ በሚውሉ ስፍራዎች ላይ ኢላማ ማድረግ ትችላለች የሚል ሌላ ጥያቄ አለ። በተለይም ኢራን ባለፉት ዓመታት ጠላት የምትላትን እስራኤል ትረዳለችና ታግዛለች ብላ የምትተማመንባቸውን ሀገራት ልታጥቃ ትችላለች። በቀጠናው በርካታ የኃይልና የመሰረተ ልማት ኢላማዎች አሉ። ኢራን እንደ አውሮፓኖቹ ዘመን አቆጣጠር በ2019 የሳውዲ አረቢያ የነዳጅ ማውጫ ቦታዎችን የደበደበች ሲሆን እንደ ኤሮፓያኖቹ አቆጣጠር በ2022 ደግሞ በተባበሩት አረብ ኤሚሬትስ ኢላማ ያደረገችው ከየመን የአውቲ ኃይሎች ጋር በመደረብ ነበረ። ከዛን ጊዜ ጀምሮ በኢራንና በአካባቢው ባሉ አንዳንድ አገራት መካከል የነበረው መቃቃር በርቅ ተፈቷል። ነገር ግን እነዚህ አገራት የአሜሪካ አየር ኃይል ማረፊያዎች መሆናቸውን መዘንጋት አይቻልም። አንዳንዶቹ የገልፍ አገራት ባለፈው ዓመት እስራኤልን ከኢራን የሚሳይል ጥቃት ለመከላከል ረድተዋል። ባህረሰላጤው ከተጠቃም የአሜሪካ የጦር አውሮፕላኖችም ሆነ የእስራኤል መከላከያም እንዲመጡ ሊጠይቁ ይችላሉ። እስራኤል የኢራንን የኒኩሌር አቅም ማጥፋት ከተሳናት የሚለው ደግሞ ሌላኛው ጥያቄ ሆኖ ይነሳል። የእስራኤል ጥቃት እስከ መጨረሻው ካልተሳካም የኢራን የኒኩሌር መስሪያ ቤቶች በጣም ጥልቅ እንዲሁም እጅግ የተጠበቁ ከሆኑስ ምን ሊፈጠር ይችላል? 400 ኪሎ ግራም እናም 60 በመቶ የበለጸገው ዩራኒየም ሙሉ የጦር መሳሪያ ደረጃ ላይ ለመሆን ትንሽ እርምጃ የቀረው የኒኩሌር ኃይል ለአስር ቦምቦች በቂ ከሆነ ወይም ባይጠፋም የሚለው ትልቅ ጥያቄ ያስነሳል። በሚስጥራዊ ፈንጆችስ በጥልቅ ችሎታ ሊደበቅ ይችላል ተብሎ ይታሰባል። እስራኤል አንዳንድ የኒውክሊር ሳይንቲስቶችን ገድላ ሊሆን ይችላል፣ ነገር ግን ምንም አይነት ቦምብ አልወደመም። እናም የእስራኤል ጥቃት የኢራንን አመራር ተጨማሪ ጥቃቶችን ለመከላከል ብቸኛው መንገድ በተሻለ ፍጥነት ለኒውክሊር አቅም መወዳደር ብቻ ነው ብሎ ቢስማማስ፣ በጠረጴዛው ዙሪያ ያሉት አዳዲስ የጦር መሪዎች ከሞቱ ከቀደሙት መሪዎች የበለጠም ጠንከር ያሉና ጠንቃቃ ቢሆኑስ? ተብሎም ፎሪን ፖሊሲ እንደ ጥያቄ ያነሳል። ቢያንስ ይ እስራኤል ተጨማሪ ጥቃቶችን እንድትፈጽም ያስገድዳታል። ይህም ቀጠናውን ወደ ቀጣይነት ያለው የጥቃትና የመልሶ ማጥቃት እርምጃ ሊወስዶ ይችላል። እስራኤላውያን ለዚህ ስልት ጨካኝ ያረጋላቸው ሳሩን እስከ መጨረሻው ማጨድ ብለው ይጠሩታል። ዓለም አቀፍ የኢኮኖሚ ድንጋጤ ሌላኛው ጥያቄ ነው። የነዳጅ ዋጋ ቀድሞውኑም ቢሆን እየጨመረ ነው። ኢራን የሆርሙዝ ባህረ ገብን ለመዝጋት ብትሞክርናም የነዳጅ እንቅስቃሴ የበለጠ ቢገደብስ በአረብ ባህረ ገብ መሬት በየመን ያሉት ሁቲዎች ደግሞ በቀይ ባህር መርከቦችን ለማጥቃት የሚያደርጉትን ጥቃት በጥፍ ቢጨምሩትስ እነሱ የኢራን የመጨረሻ ደጋፊ ተብለው የሚታሰቡ በመሆናቸው በዛ ስፍራ ካላቸው ፍላጎት አንጻር ይህንን ሊያደርጉት ይችላሉ። በዓለም ዙሪያ ያሉ በርካታ ሀገራት ሮ ውድነት ችግር ውስጥ በዚህ ሰዓት ይገኛሉ። የነዳጅ ዋጋ መጨመር በትራምፕ የታሪፍ ጦርነት እየተባባሰ ባለበት በዚህ ወቅት የዓለም ኢኮኖሚ ስርዓት ላይ ሌላ የዋጋ ንረት እንዲከሰት ያደርጋል። እናም በነዳጅ ዋጋ ንረት የሚጠቀሙት አንድ ሰው ናቸው። በዩክሬን ላይ ለሚያካሂዱ ጦርነት ሲሉ ተጨማሪ ቢሊዮን ዶላር ወደ ክሪምሊን ካዝና ሲገባ የሚያዩት የሩሲያው ፕሬዝዳንት ቭላድሚር ፑቲን ብቻ ናቸው። ሌላኛውና የመጨረሻው ነጥብ ደግሞ የኢራን አገዛዝ በድንገት ቢወድቅስ? ይህ ሌላኛው ነጥብ ነው። እስራኤል የኢራን አብዮታዊ መንግስት እንዲፈርስ ለማስገደድ የረጅም ጊዜ ዓላማዋ ቢሳካስ? የኔታናው ዋና ዓላማ የኢራንን የኒውክለር አቅም ማጥፋት ነው ይላሉ። ነገር ግን ሰፊው ዓላማው የአገዛዝ ለውጥን እንደሚያካትት በሰጡት መግለጫ በግልጽ ተናግረዋል። በመግለጫቸውም ጥሪ ሲያቀርቡ የኢራን ኩሩ ህዝቦይ ጥቃቱ ነፃነትህን የምትቀዳጅበትን መንገድ እየፈጠረልን ነው። ከክፉና ጨቋኝ ስርዓታቸው እንድታመልጥም ይረዳሃል ሲሉ ኔታንያሁ ጥሪ አቅርበዋል። የኢራን መንግስትን ማፍረስ ለአካባቢው በተለይም ለአንዳንድ የእስራኤል ደጋፊዎች ሊስብ ይችላል። ግን ምን አይነት ክፍተት ሊፈጠር ይችላል? በዚህ ያልተጠበቁ ውጤቶችም ሊኖሩ ይችላሉ። በኢራን ውስጥ የእርስ በርስ ግጭት ያስነሳል። ይህም ጠንካራ የተማከለ መንግስት ሲወድቅ በኢራቅ፣ በሶሪያ፣ በሊቢያ የሆነው በኢራንም ሊ ሊደገም ይችላል። ለእነዚህ ሁሉ አስፈሪ ጥያቄዎች ጊዜ ምላሽ ይሰጣል።